ሰላም እንዴት አላችሁ? የተወደዳችሁ ግብ ጠባቂዎችን በሁለት ከፍሎ ማየት የተለመደ ነው። በተለይ በዚህኛው የእግር ኳስ ዘመን አንዳንዶቹን ሙከራ በማዳን በጣም አስደናቂ የሆኑ ግብ ጠባቂዎች ነገር ግን ለአንዳንድ ከኋላ እየተጫወቱ መውጣት ለሚፈልጉ ቡድኖች የሚያበቃ ቴክኒካዊ ችሎታ የሌላቸው በሚል በዛ ምድብ የሚቀመጡ ግብ ጠባቂዎች አሉ። በላቀ የጥራት ደረጃ ላይ ያሉ ግብ ጠባቂዎች፣ ለምሳሌ አሁን ለፓሪሳን ጀርማን እየተጫወተ ቢሆንም ስለ ጂያንሉዊጂ ዶናሩማ እንዲህ አይነት አስተያየት ነበር። ለረጅም ጊዜ ኦብላክ የአትሌቲኮ ማድሪዱ ግብ ጠባቂ እንደዚሁ በሙከራ ማዳን ችሎታ፣ በሾት ስቶፒንግ ከአለም ምርጥ ግብ ጠባቂዎች መካከል አንደኛው ነው። ነገር ግን በእግር የመጫወት ክህሎቱ ያንን ያህል የላቅ አይደለም ተብሎ ስለ እሱም ሲነገር እንሰማለን። ዳቪድ ደህያን በተመለከተ ለረጅም ጊዜ ይሄው አስተያየት ነበር። በማንቸስተር ዩናይትድ አሰልጣኝ ኤሪክ ቴንሃግ እሱን መሸኘትና ኦናናን ማምጣት ያስፈለጋቸው በጣም አስደናቂ ሙከራ የማዳን ቅልጥፍና ያለው ቢሆንም ነገር ግን ለሞደርን እግር ኳስ የሚሆን ከኋላ እየተጫወተ ለመውጣት የሚያስችል ቴክኒካዊ ችሎታ የለውም የሚል አስተያየታቸው ነው። ግን ይሄንን አስተያየት የያዙ ብቸኛው ሶሳቸው አይደሉም። በስፔን ብሔራዊ ቡድንም ሉዊስ ሄንድሪክ ያሰልጣኝ በነበረበት ጊዜ ከእሱ ይልቅ ሌሎች ግብ ጠባቂዎችን ይመርጥ የነበረው በእንግሊዝ በየአመቱ የፕሪሚየር ሊግ የአመቱ ምርጥ ግብ ጠባቂ እየተባለ የአመቱ ምርጥ ቡድን ውስጥ እየተካተተ ለማንቸስተር ዩናይትድ በየአመቱ የማንቸስተር ዩናይትድ ምርጡ ተጫዋች እየተባለ እየተመረጠ ለስፔን ብሔራዊ ቡድን ግን ጀማሪ አይሆንም ነበር ብዙ ጊዜ፣ በተለይ በኤንሪኬ አሰልጣኝነት ስር። በዚህ ዝርዝር ውስጥ የሪያል ማድሪዱ ቲቦ ኮርቷም ቼልሲ ውስጥ በነበረበት ጊዜ ቼልሲ ለአትሌቲኮ ማድሪድ አስቀድመው በውሰት ሰጥቶት ይጫወትም ሳለ ልክ እንደዚሁ በጣም ግሩም ሾት ስቶፐር ነው፣ ነገር ግን በእግሩ ብዙ አይጫወትም ይባላል። ሌላኛው ምድብ እነ ኤደርሰን፣ አሊሰን፣ አሁን ዳቪድ ራያ በማንቸስተር ዩናይትድ ያንን ችሎታውን ማሳየት ቸገረው እንጂ አንድሬ ኦናና እንዲህ አይነቶቹ ግብ ጠባቂዎች ደግሞ ሞደርን ቡድኖች የሚፈልጉት ከኋላ እየተጫወቱ የመውጣት ችሎታ ያላቸው ግብ ጠባቂዎች በሚል በተለይ ማኑዌል ኖየር፣ ማርክ አንድሬ ተር ሽቴገን እንዲ እንዲህ አይነት ግብ ጠባቂዎች በዛ ምድብ ይከፈላል። ስለዚህ እነዚህን ሞደርን ግብ ጠባቂዎች የዚህኛው ዘመን እግር ኳስ የሚያስፈልገው ቴክኒካዊ ክህሎት ያላቸው ግብ ጠባቂዎች በሚል ሲመደቡ ሌሎቹ ቅድም መጀመሪያ የጠቀስኳቸው ደግሞ የክላሲካል ስኩል ግብ ጠባቂዎች የድሮቹ አይነት ግብ ጠባቂዎች በሚል ይጠቀሳል። እዚህ ዝርዝር ውስጥ አሁን ስሙ ተካቶ የቆየው ግብ ጠባቂ ወደ ሞደርን ግብ ጠባቂዎች ዝርዝር የግድ መምጣት ያለበት ይመስላል፣ የሪያል ማድሪዱ ቲቦ ኮርቱዋን አንዳንዶቹ ከዚያ በኋላ በ እድሜያቸው መግፋትም ምክንያት እና ከዚያ በኋላ ያንን አዲስ ትሪክ ለማስተማርም ስለሚያስቸግር አሰልጥኖ በእግራቸው መጫወት ላይ የላቁ ማድረግ የማይቻል ተደርጎ ይታሰብ ነበር። ኩርቷ ግን ይህንን ያፋለሰ ይመስለኛል። አሁን በአውሮፓ ካሉ በእግራቸው ጥሩ ከሚጫወቱ ግብ ጠባቂዎች መካከል አንደኛው ወደ ስፔን ከተጓዘበት ለሁለተኛ ጊዜ ወደ ማድሪድ ሄዶ ለሌላኛው የማድሪድ ክለብ ለሪያል ለመጫወት ከወሰነበት ጊዜ ጀምሮ ይህንን ቴክኒኩን በየጊዜው እያላቀ መጥቶ አሁን በዚህ በአውሮፓ ከሚደነቁ ግብ ጠባቂዎች መካከል አንደኛው ነው። በቅርብ ጊዜ ከማንቸስተር ሲቲ ጋር በተደረገው የቻምፒየንስ ሊግ ጨዋታ በተለይ በቤርናቤው የሪያል ማድሪድ የመጀመሪያዎቹ ሁለት ጎሎች ሲቆጠሩ በሁለቱም ጎሎች ላይ ቲቦ ኩርቷ በቀጥታ ተሳትፏል። የመጀመሪያው ጎል ሲቆጠር 17 ያልተቆራረጡ ቅብብሎች ነበሩ በሪያል ማድሪድ ተጫዋቾች በኩል። ሁለተኛው ጎል ሲቆጠር የፓሲንግ ሲኩዌንሱ ወይም የቅብብሉ ድምር ይሄንን ያህል በርካታ ባይሆንም ሌላ ግሩም የቡድን ጎል ነው። እያንዳንዱ የሪያል ማድሪድ ተጫዋች የተሳተፈበት ዘጠኝ ፓሶች የነበሩበት ነው። ከጨዋታው በኋላ ፔፕ ጓርዲዮላ ስለ ሪያል ማድሪድ ኤቮሉሽን ተናግሮ ነበረ። አሁን ሪያል ማድሪድ ባለፉት ጥቂት ዓመታት የሚቸገርበትን ነገር ማድረግ ይችላል። የጨዋታ ኮንቲኒቲ ብሎ የገለጸው እሱ ወይም ያልተቆራረጡ ፓሶችን እያተቀባበሉ ረጅም ጊዜ ኳስ ይዘው መቆየት ይችላሉ። በፊት ይሄ ማድሪድ ይቸግረው ነበር። ከእንደዚህ አይነት የቅብብል ቆይታ በኋላም የጎል ድል መፍጠር፣ የባላጋራም ቡድን የፕሬሲንግ አጥር መሻገር ይችላሉ ብሎ ነበር። ይሄ እንዲሆን የግብ ጠባቂው ቴክኒካዊ ችሎታ በጣም አስፈላጊ ነው። ባለፉት ሶስት የውድድር ዘመናት ግብ ጠባቂ በቅብብል ሂደቶች ውስጥ ተሳትፎ በተቆጠሩ ጎሎች በአውሮፓ ሁለተኛ ነው፣ ቲቦ ኮርቷ። እሱ የተሳተፈበት ጎል በየአራት ጨዋታው አንድ ጎል ወይ በየጨዋታው ዜሮ ነጥብ ሁለት ስድስት ጎል ይቆጠራል። ትልቅ ቁጥር ነው። ይሄ ከሱ የሚበልጠው በእግር የመጫወትን የግብ ጠባቂዎች ችሎታ ሬቮሉሽናይዝ አድርጎታል ተብሎ ብዙ የሚደነቀው የማንቸስተር ሲቲው ኤደርሰን ሞራይሽ። ማንቸስተር ሲቲና ጓርዲዮላ ደግሞ ከኋላ እየተጫወተ የሚወጣ ግብ ጠባቂን በተመለከተ ያላቸው ትኩረት ለድርድር የሚቀርብ አይደለም። ጓርዲዮላ እንደመጣ ከወሰናቸው ውሳኔዎች መካከል አንደኛው በሲቲ የግብ ጠባቂ ለውጥ ማድረግ ነው። ቅድም ያልኩት ክላሲካል ስኩል ውስጥ ያለውን ኦልድ ስኩል ግብ ጠባቂን ጆ ሃርትን የማንቸስተር ሲቲ ሌጀንድ ቢሆንም ከና አጉሮ ጋር ያያ ቱሬ ጋር ኮምፓኒ ጋር ዳቪድ ሲልቫ ጋር የሚቆጠር ተጫዋች ቢሆንም ነገር ግን ለጓርዲዮላ ጫወት አይሆንም። እሱንም ላስተምረው ችላለሁ ብሎ አላምንም ፔፕ። ስለዚህ ለውጥ ነው ማድረግ ያስፈለገው። በእግሩ በመጫወት በዚያ ውድድር ዘመን ለባርሴሎና 86 ፐርሰንት ኳስ የማቀበል ስኬት የነበረውን ቺላ የግብ ጠባቂ ክላውዲዮ ብራቮን ያመጣው። ክላውዲዮ ብራቮ ደግሞ በእግሩ በመጫወት ጥሩ ቢሆንም ግን ሙከራ በማዳን ላይ ብዙ ችግር ስለተስተዋለበት በፕሪምየር ሊግ በአመቱ ከቤንፊካ ኤደርሰንን አስፈረም። ጓርዲዮላ ግብ ጠባቂዎች በኮንስትራክሽን ኦፍ ፕሌይ በሚል በቢልድ አፕ በምንለው ከኋላ እየተጫወቱ በመውጣት ከፍ ያለ ግምት የሚሰጥ አሰልጣኝ ነው። ከባርሰሎና አሰልጣኝነቱ ጀምሮ የታየ ነው። ግን ይሄ የስፔን እግር ኳስም አንድ ባህል ነው አሁን አውሮፓ ያሉ ግብ ጠባቂዎቻቸውን ከኋላ ብዙ በመጠቀም የሚጠቀሱ አስር ቡድኖችን ብትወስዱ አራቱ የላሊጋ ቡድኖች ናቸው። የስፔን እግር ኳስ ከኋላ እየተጫወቱ ለመውጣት የሚሰጠውን የላቀ ትኩረት ያብራረዋል ብዬ አስባለሁ። ሪያል ማድሪድ፣ ባርሰሎና፣ አትሌቲኮ ማድሪድ እና ዢሮና ናቸው። ከአስሩ ብዙ ግብ ጠባቂዎቻቸውን ከኋላ እየተጫወቱ በመውጣት ሂደት ውስጥ የሚያሳተፉ ቡድኖች። እዚህ ውስጥ የአትሌቲኮ ስም አለ የያን ኦብላክ አንደኛው ባለፉት በተለይ ሁለት ዓመታት ያሻሻለው ነገር ከኋላ እየተጫወቱ በመውጣት ውስጥ ዲየጎ ሲሞኔ ልክ እንደ ጓርዲዮላ ኢንሴስት የሚያደርግ አሰልጣኝ ባይሆንም፣ ወይ እንደ ሌሎቹ አሰልጣኞች ግን አንደኛው ግብ ጠባቂ ያሻሻለው ነገር ከኋላ እየተጫወቱ የመውጣት ነገር ነው። ስለዚህ ብዙ አይረፍድም ማለት ነው። ድንገት እንደ ኤደርሰ ነው እንደ ኖየር ላይሆኑ ይችላሉ፣ ግን ኮች ሊደረግ የሚችል ነገር ነው። ከአስሩ አራቱ የስፔን ክለቦች ናቸው ካልኩ ወይ ቡድኖች ናቸው ካልኩ፣ ሌሎቹ ሁለቱ ደግሞ በስፔናውያን አሰልጣኞች የሚሰለጥኑ ናቸው። ማንቸስተር ሲቲ እና ፓሪስ ሰን ጀርማን በጓርዲዮላ እና በሉዊስ ሄንሪኬ ይሰለጥናል። አንድ በስፔን እግር ኳስ ውስጥ ስፔሻሊስት የሆነ ሰው ሲናገር የጣሊያን እግር ኳስን የባክ ስሪ ወይም የባክ ፋይቭ የመከላከል መዋቅር ላብራቶሪ ነው እንላለን። የስፔን እግር ኳስ ደግሞ የቦል ኤግዚት ወይም ከኋላ እየተጫወቱ የመውጣት ላብራቶሪ ተብሎ ሊገለጽ ይችላል ብሎ አስተያየት ሰጥቶ ነበር። ሲቲ በየሶስት ጨዋታው አንድ ጎል፣ ግብ ጠባቂ የተሳተፈበት ጎል ያስቆጥራል። በቀጥታ ግብ ጠባቂው ለአጥቂው አቀብሎት ሳይሆን ግን እዛ ሲኮንስ ውስጥ ይሳተፋል። ፔፕ በቅርብ ጊዜ ሪያል ማድሪድ አሻሽሎታል ያለው ከኳስ ጋር ረጅም ጊዜ የመቆየት አካሄድ ማለት ነው። ዜሮ ነጥብ ሶስት በየሶስት ጨዋታ አንድ ጎል እንደማለት ነው። ማድሪድ በየአራት ጨዋታው፣ ባየርን በየአራት ጨዋታው፣ ሊቨርፑልም እንደዚሁ። ከዛ ኢንተር፣ ባርሰሎና፣ ዶርትሙንድ፣ አትሌቲክ ቢልባኦ፣ ዢሮና እና ፓሪሳን ጀርማን እስከ 10 ያለውን ስፍራ ይዘዋል። አብዛኞቹ ግብ ጠባቂ የእነዚህን ክለቦች ግብ ጠባቂዎች ካያችሁ ያን ሶመር፣ አሊሰን፣ ቴር ሽቴገን፣ ግሬጎር ኮቤል እንዲህ አይነት ግብ ጠባቂዎች ናቸው። ግን የማድሪዱ ግብ ጠባቂ በዚህ ስዕል በዚህ የእይታ መነፅር ስለማይታይ በጣም አስገራሚ ነው። አንቸሎቲ እንደ ሌሎቹ እንደ ኤንሪኬ እንደ ጓርዲዮላ ከኋላ ግብ ጠባቂው ጨዋታ ውስጥ መሳተፍ አለበት የሚለውን በተመለከተ እንደ ካልቸራል ትሬንድ የሚያየው አደል። አሁን በዚህ ዘመን እንዳሉ አሰልጣኞች የግድ እንደዛ መሆን አለበት የሚል አጽንኦት የሚሰጡ አሰልጣኝ አደሉ። እንዲያውም በኤቨርተን በነበሩበት ጊዜ አሰልጣኝ ማለት በሱ በስብስብ ውስጥ ያሉት ተጫዋቾችን ባህሪ አይቶ እነሱን አዳፕት አድርጎ በጥንካሬያቸው ላይ ቡድን የሚገነባ ነው ብለው የሚያምኑ አዳፕት የሚያደርጉ አሰልጣኝ ናቸው እሳቸው። ስለዚህ ከትሬንዲ መሆኑን አይደለም የሚፈልጉት ግን ከስብስባቸው አንጻር ከሚገጥሟቸው ባላጋራዎች ሁኔታ አንጻር አይተው ከፕራግማቲዝም በመነሳት ነው ግብ ጠባቂው እንዲህ እንዲጫወት የሚያደርጉት። ሪያል ማድሪድን ፕሬስ ለማድረግ የሚሞክሩ በርካታ ቡድኖች ሲኖሩ ግብ ጠባቂው ከኳስ ጋር ምቾት ካለው ጊዜ መውሰድ ይችላል፣ ዲላይ ማድረግ ይችላል፣ ሰከንዶች 22 23 ሰከንድ። ስለዚህ ያዘገየዋል፣ ኳሱን የባላጋራን ቡድን ፕሬስ እንዲያደርግ ይገፋፋዋል ወይም ፕሮቮክ ያደርገዋል። ፕሬስ ለማድረግ ሲሞክር የባላ ጋራ ቡድን ስፔሶች ይከፈታሉ ማለት ነው። ደግሞ ስፔስ ማጥቃት የሚችሉ ፈጣን ተጫዋቾች አሏቸው፣ ሮድሪጎ፣ ምባፔ፣ ቪኒ አይነት ተጫዋቾች። ስለዚህ ይህንን ለማድረግ የመጀመሪያውን የባላ ጋራን ቡድን ፕሬሸር ማለፍ አለበት ማለት፣ ያንን ለማድረግ አንድ የባላ ጋራን ቡድን ፕሬሲንግ ሬዚስት ማድረግ የሚችል መሆን አለበት። ሁለተኛ ግን ያንን የባላ ጋራ ቡድንን የፕሬሲንግ አጥር መሻገር የሚያስችል ቴክኒካዊ ክህሎት ያስፈልጋል ማለት ነው። ከኋላ መጫወት ማለት አምስት ሜትር የሰባት ሜትር የአስር ሜትር ፓስ ማድረግ ብቻ ሳይሆን የቅብብሎቹ አይነት የተለያዩ መሆን አለባቸው አጫጭር ሲያስፈልግ እንዳልኳቸው አይነት የመካከለኛ ሚዲየም ቦል የሚሏቸውን የአግድሞሽ ኳስ ረጅም ኳስ መጫወትን ይጠይቃል ግብ ጠባቂዎች ይህንን ማሟላት አለባቸው ኤደርሰንን አንዱ የሚለየው እንዲህ አይነት ቫራይቲ ያለው በመሆኑ ነው በቅርብ ጊዜ አታላንታ ላይ በቻምፒየንስ ሊግ በቤርጋሞ ያስቆጠሩት አንድ ጎል ነበር ጥሩ ምሳሌ እንደ እንደ ካኖኒካል ኤግዛምፕል እንደሚባል ብንጠቅሰው ባለፈው ዲሴምበር የተደረገ ነው። አታላንታ ኃይለኛ የአንድ ለአንድ ማርኪንግ ቡድን ሜዳ ውስጥ በሙሉ ሁሉም የአታላንታ ተጫዋቾች ሁሉንም የሪያል ማድሪድ ተጫዋቾች አንድ ለአንድ ማርክ ለማድረግ የሚሞክሩ ናቸው። አንደኛው እንዲህ አይነትም ቡድን የማለፊያ መንገድ ግብ ጠባቂው መስመሮች መቁረጥ የሚችል መሆን አለበት። ልክ ሙቭመንት እስኪኖር ጠብቆ ቅድም እንዳነሳሁት አይነት ክፍተት ሲኖር ወደ ያቀብል በቤሊንጋም ጎል ላይ ግብ ጠባቂው በዚህ አይነት ሚዲየም ቦል ነው ወደ መሀል መጥቶ ለነበረው ቪኒሸስ ኳሱን የሰጠው። ቪኒሸስ ኳሱን ተቀበለ። ቪኒ ኳሱን በሚቀበልበት ጊዜ ከአታላንታ ወደ መሀል ሜዳ ተጠግቶ ይከላከል ከነበር የተከላካይ መስመር ጀርባ ጁድ ቤሊንጋም ሩጫውን ማድረግ ጀምሮ ነበር። ስለዚህ ከግብ ጠባቂው ኳስ መጣ ለቪኒ፣ ቪኒ ወደ መሀል ተጠጋ ከጀርባ ለሚሮጠው ጁድ ቤሊንጋም ሰጠው፣ ረጅም ኳስ ነው። ቤሊንጋም ኳሱን አሳለፈና ከፊቱ በጣም በሚያስደንቅ ቴክኒክ የሪያል ማድሪድን ጎል አስቆጠረ። በዛ ጨዋታ ላይ ሁለት ጎሎች በእንደዚህ አይነት መንገድ ከግብ ጠባቂው የተነሱ ጎሎችን ነው ካስቆጠራቸው ሶስት ጎሎች ሁለቱን ያስቆጠረው። የሲቲ ጨዋታ ላይ ደግሞ እንዳነሳሁት 17ና 9 የቅብብል ሲኮንሶች ነበሩት። ግብ ጠባቂው ራሱ በቅርብ ጊዜም ከሪዮ ፈርዲናንድ ጋር በነበረው አንድ ቃለ ምልልስ ላይ በእግር የመጫወትን አስፈላጊነት ተናግሮ ነበር። በተለይ የአታላንታን ጨዋታ ጠቅሶ እንዲህ በአንድ ላይ እንደሚከላከል ቡድን ሲሆን እና ከጀርባው ብዙ ክፍት ቦታ የሚተው ቡድን ሲሆን የግብ ጠባቂው የፓሲንግ ቫራይቲ አስፈላጊ ነው። በተለያየ የፓስ ርቀት ውስጥ ያሉ ኳሶችን የማቀበል ችሎታ ለማለት ነው። ፈጣን ተጫዋቾች አሉን፣ ስፔስ ማጥቃት እንችላለን የሚል ነው። በተለይ በዚህ ውድድር ዘመን ጓርዲዮላ አስተዋልኩት ብሎ እንደተናገረው እዛ የሲቲው ጨዋታ ላይ ብቻ ሳይሆን በሌሎችም ጨዋታዎች ላይ አይተነዋል። በተለይ አስገራሚው ነገር ከቶኒ ክሩስ መልቀቅም በኋላ ይሄኛው በዚህ ውድድር ዘመን የሪያል ማድሪድ ጠንካራ ጎን ሆኖ መቀጠሉ ነው። ምክንያቱም የቡድኑ ዋናው ፓሰር ነበር ቶኒ ክሩስ። እሱን የሚተካ ሌላ ተጫዋች አላመጡም። በቅርብ ጊዜ ሴባዮስ ያንን ሚና በጥሩ ጥራት ሲወጣው ቆይቷል እስኪጎዳ ድረስ። ስለዚህ ተቃርኖ ከክሩስ መልቀቅ በኋላ የሪያል ማድሪድ የኳስ ቁጥጥር ጥራት ከፍ ማለቱ ነው። አስገራሚው ነገር በዚህ ውድድር ዘመን በአምስቱ የአውሮፓ ሊጎች ግብ ጠባቂው የተሳተፈባቸውን ሙከራዎች በየጨዋታው በማድረግ በማኑኤል ኖየር እና በዶናሩማ ብቻ ነው የሚበለጠው። ባየር ሚኒክ ግብ ጠባቂው የተሳተፈባቸው የቅብብል ሂደቶች ውስጥ 0.5 ሙከራ በየጨዋታ ያደርጋል። ፔዥ 0.51፣ የባየር ሚኒክ 0.52፣ የሪያል ማድሪድ 0.42። ሶስተኛው ግን ባለፉት ዓመታት ምን ያህል እያሻሻለ እንደመጣ የምታዩት ለምሳሌ በ2022/23 የውድድር ዘመን በሙከራዎች ላይ ከሚሳተፍበት መጠን በ16 በመቶ ከፍ ብሎ። ግን እሱ ስለሚጫወት ብቻ ሳይ ሉኒንም ሲሰለፍ እንደዛ ነው የነበረው። ዋናው ምክንያት ሉዊስ ዮፒስ የሚባሉ የግብ ጠባቂ አሰልጣኝ አሉት ሪያል ማድሪድ። አንቼሎቲ በ2021 ሳይታሰብ የሪያል ማድሪድ አሰልጣኝ ሲሆኑ ከኤቨርተን ያመጧቸው የግብ ጠባቂ አሰልጣኝ ናቸው። በመጀመሪያው የኩርቷ እና የሎፒስ የውድድር ዘመን አብሮ በሰሩበት ጊዜ 82 ፐርሰንት ነበር የእሱ የፓሲንግ አኪሬሲ። ከዛ በፊት ከ79 ፐርሰንት በላይ ሆኖ አያውቅም። የኤሊት ግብ ጠባቂ የፓሲንግ አኪሬሲ አይደለም፣ በተለይ ከኋላ በመጫወት የተካኑ ግብ ጠባቂዎች ፓሲንግ አኪሬሲ አይደለም። በሚቀጥለው የውድድር ዘመን ወደ 86 ፐርሰንት ከፍ አለ። አሁን 87% ደርሷል። ኳሴ ማቀበል ስኬቱ ሬንጁ የተለያየ ሆኑ የተለያዩ አይነት ፓሶች ማቀበል የሚችል ሆኑ። ስለዚህ ይሄ ግብ ጠባቂ ባለፉት ሶስት ዓመታት 35 ጎሎች፣ እሱ የተሳተፈባቸው ጎሎች ተቆጥሯል። የመጨረሻ ፓስ አይደለም ነገር ግን እሱ ያስጀመረው ማጥቃት ማለት። ሲቲ ነው ከዚህ የሚበልጠው 46 ጎሎች በነዚህ ሶስት ዓመታት አስቆጥሯል። ሪያል ማድሪድ 35 ጎሎች አስቆጥሯል። ስለዚህ ምን ያህል ግብ ጠባቂው በሙከራ ማዳን ለብዙ ሰዎች የዓለም ምርጡ ግብ ጠባቂ ነው። የዓለም ምርጡ ባይሆን ከዓለም ሶስት ምርጥ ግብ ጠባቂዎች መካከል አንደኛው ነው። ነገር ግን ይሄኛውን በፊት የለውም የሚባለውን ችሎታ ያሻሻለበት መንገድ በጣም አስደናቂ ነው። የእሱ መማር መቻል ብቻ ሳይሆን ግን የሪያል ማድሪድ የግብ ጠባቂዎች አሰልጣኝ ባለፈው የቤርናርዶ ሲልቫን የመለያ ምት ስላዳኑበት ጥበብ ሳነሳ ነበር። ሉኒን ስላዳነበት ጥበብ እና ከጀርባ ስለነበረው ዝግጅት ምን ያህል ከሳጥን ውጭ ብዙ እንዳሰቡ፣ ምን ያህል ሪሰርች እንዳደረጉ የሚያሳይ ነው ግን ግብ ጠባቂውን ደግሞ እንደዚህ ሞደርን እንዲሆን የሰሩበት መንገድም በጣም ያስደንቃል። ስለዚህ ኩርቷ ቁጥሮች እንደሚያሳዩን፣ አይናችንም እንደሚነግረን፣ የባላጋራ ቡድን አሰልጣኞችም እንደሚመሰክሩት እንደ ፔፕ አይነቶቹ አሰልጣኞች የሪያል ማድሪድ የጨዋታ ኮንቲኒቲ ወይም ኳስ ይዞ የመቀጠል የመቆየት ጥራት ከፍ ያለበት ዋናው ምክንያት ግብ ጠባቂው በዚህ ደረጃ የሚጫወት ግብ ጠባቂ ወደ መሆን በማደጉ ምክንያት ነው። ስለዚህ ኮርቷ ከአውሮፓ ምርጥ ቦል ፕሌይንግ ግብ ጠባቂዎች መካከል አንዱ ሆናል ማለት ነው።